እንግዲህ ብዙዎቻችን ብዙዎቻችሁ ብዙ እህቶቻችን ከቤተሰብ በቤተሰብ ብዙ ነገር የተበላን የተበላችሁ ነው፣ ብዙዎቻችሁ ማለት ነው። እንግዲህ ይሄ ነገር ሁላችንም ወደ ሼር ሼር አድርገን ሁላችንም መነጋገር ማውራት አለብን ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዲናችሁ ሰላም ናችሁ? ሰላም ናችሁ? በዚህ ዝትረፍረፍ ይበልል። ሰላም ሰላም፣ ክርስቲያኖች እንዲ ዲናችሁ ባላችሁበት ሶፋና አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ስግደት በቃ ይበለን። አገራችን ሁላችንም ያብቃንላችኋለሁ። ዛሬ ይዤላችሁ እየመጣሁት ብዙዎቻቸው ከቤተሰብ አብ ነው መጥቶ ቤተሰብ እንግዲህ አምኖ መጥተው ብሯቸውን እንግዲህ እየበሏቸው ይሄን ቦታ እንሰራላቸዋለን ይሄን ቦታ እናረጋለን ብሏቸው ብሯቸውን እየበላቸው ግማሾቹ ህይወታቸውን እያጠፉ ነው። ግማሾቹ ደግሞ በቃ አብደው ጨርቃቸውን ጥለው ሜዳ ሜዳ እየሄዱ ነው። በጣም ነው ወላሂ፣ በጣም ያሳዝናል ማለት ነው። አንዳንድ ነገር እኔ የምለው ቤተሰብ ማለት ነው፣ ቤተሰብ የዛ ሰው ተብሎ መጥተው የዛ ቤተሰብ ተብሎ ይመጣና ለምንድን ነው ቤተሰብስ እንደዚህ የሚያረገው ጫንታ እንደዚህ አይነት ጫንታ የሚያመጣብን እንደዚህ አይነት ነገር የሚያረገው እና ለምንድን ነው እኔ እንጃ በጣም ነው ግርም ያለኝ አንድ እህታችን አይታችኋል እንደዚህ ቡታጀራ ላይ እንደዚህ ህይወቷን አጥፍታለች አይታችሁ ታል ራሷን አጠፋች ማለት ነው በቤተሰብ የመጣ ማለት ነው እና ለምን ለምን እንደዚህ አይነት ታማኝ ጓደኛ ባል ብሎ ይያዛል። የጊዜ እስከ ስት መጪ ድረስ የባልየው ይንከባከብሻል፣ ብዙ ነገር ያረግልሻል፣ እኔ ያለ ሁሉም ነገር ይልሻል። ልክ መጥተሽ እዚህ ስራሽን እየሰራሽ የሰራሽ ብሩን ትልክለታለች። የእሱ ይህን ቦታ እኔ ያስተካክላለሁ፣ ይህን ቦታ እኔ እሰራለሁ፣ ይህንን እኔ እሰራልሻለሁ ብሎ እንግዲህ እች ልጅ ምንም ሳታቅ አውጥታ ትሰጣለች፣ ብሯን ማለት ነው ትልካለች። ከቤተሰብ ማሳልፋ ጓደኛው ነው የሚሰጠው። ያቺ ጓደኛውን የሚጠጣበት ይጠጣበታል፣ ያጨስበታል፣ እንደፈለገ ይዘልበታል፣ እንደፈለገ ይሆንበታል። ከዛ በኋላ እንደገና አነሰኝ ላኪልኝ ይላታል። እች ልጅ እንደገና ታቃላችሁ። እዚህ አረብ ሀገር ያለን እኛ ነው የምናውቀው ማለት ነው። የስግደት ኑሮ ያለን ቅርፍ ተኝተን፣ በዛ ላይ ደግሞ ሰአት አልሟል ሞልተን፣ የሰአት ሞልተን ያቺ ሰዓታችን ከጎደ እንትን ካለብን ካለፈብን ው ዛሬ ስምናዩን ተነሱብን ይሁን ዛሬ ሳንሰራ ተነሳ ብለን ስቅቅ ብለን እየሰራን ውጪ ሳናይ ከቤት እንደገባን ሳን ወጣ ማለት ነው። ወላሂ ከማር ቤት እንደገባን ወደ ውጪ አየር እንኳን ሳናይ አየር ሳናይ ንፋስ ሳንወስድ ማለት ነው። አየር ሳናይ ንፋስ ሳናይ እንደዚህ በግቢ ውስጥ ግቢ እንኳን ግቢ እንኳን ምን እንደሆነ እንኳን ሳናየው እንደዛው ማር ቤት የተንጎዳጎደን እንደዚሁ የተደፋ ቀና ያን እየሰራን ይመሽብናል። ይነጋል። መልሶ ደግሞ እንደገና ያቺ ስራ እንቀጥላታለን ማለት ነው። ያለ እንቅልፍ አጥተን ተሳቅቀን መጡብን ወይ ሳል መጡብንም ያን እየሰራን ማለት ነው። እንደዚህ ሆነን እየሰራን ለምንድን ነው እንደዚህ አይነት ድርጊት የሚፈጥሩብንና እና እንደዚህ አይነት ነገር የሚያረጉት ማለት ነው። አሁን እዛ ቀን አንድ ጓደኛ እንደዛው እንግዲህ በጣም የሚያሳዝን ሁኔታ በጣም እውነቴ ነው የምላችው መጣች እዚህ እዚህ መጣችና እየሰራች ነበረ። እየሰራች እንግዲህ ወንድሟ የገዛ ወንድሟ ማለት ነው የገዛ ወንድሟ ሶስት ወንድሞች ናቸው ያላት ሶስቱ ወንድሞቿ ሁለቱ ባለትዳር ናቸው። ሁለቱ ባለትዳር ስለሆኑ አላመነች የሚችልች ማለት ነው እነሱ ይበሉብኛል ብሬን ባለትዳር ስለሆኑ አልፈልግም ብላ ይህ ትዳር ያለያዘው ወጠጤው የወጠጤው ማለት ነው የእሱ እንግዲህ መሬት የገዛችሁ ነበረ ስራልኝ ብላ ትሰጠዋለች፣ ብር ማለት ነው ይሄን ላኪ ላታል ይሄን ላኪ ላታ ትልካለች። እንደገና ይሄን ቤቱ እኮ ገና ተጀመረ፣ ምንም የሰራው ነገር የለም፣ ምንም አልሰራውም እኮ ምንም የተጀመረ አንድ ነገር የሚለው ማለት ነው። ይህንን ስሪ ይህን አንሶኛል ላኪ ይላታል። ታውቃላችሁ እዚህ በወር ያቺ በወር አንዳንዴ በወር የሚሰጥ ሰው አለ። አንዳንድ ሰው ደግሞ ወር ከአስራ አምስት ቀንም እንኳን ማይሰጥም ሰው አለ ማለት ነው፣ ደሞዝ ማለት ነው አጠራቅሞ እሰጣለሁ ሲል እሰጣለሁ ሲል አጠራቅሞ የሚሰጥም ሰው አለ። የማይሰጥም የሚበሉትም ሰው አለ የሚበላም ሰው አለ። በዚህ አይነት ማለት ነው። አረብ ሀገር ብዙ እህቶቻችን ደሞዛቸው እየተበሉ ነው። ብዙዎቻቸውን ታያውቃላችሁ። ዛሬ ሰጥሻለሁ ነገ ሰጥሻለሁ እያሏቸው ብዙዎቻቸው እየተበሉ ነው ማለት ነው እና የእንደዚህ ያሆነ ልጅ ማለት ነው እንደገና ወር ሳይሞላ ወር ሳይሞላ እውነቴ ነው የምላችሁ ወር ሳይሞላ በአስራ አምስት ቀን እንደገና ብር ላይ ላታ ዝም ብሎ አረብ ሀገር ሲባል ብር የሚታፈስ ዝም ብሎ ቁጭ ብላችሁ የምትበሉ የምትጠጡ የምትዝናኑ ወጥታችሁ የምትገቡ ይመስላችኋል። ግን ማንም መጥቶ ያየው ሰው ነው እዚህ ሀገር የሚረዳችሁና የሚነግራችሁም ሁሉም ሰው እውነት እቺ ልጅ እንደዚህ ትለፋለች ወይ እንደዚህ ለፍታ ያመጣችው ብር ነው ወይ እኛ እንደዚህ የምናረገው ብሎ እያስብላችኋል ማለት ነው። ግን እዚህ ሀገር መጥቶ እያላየ ሰው ማለት ነው ማንም ሊያምንሽ ማንም ማንም ሊያምንሽ ሰው የለም ማለት ነው። እዚህ ሀገር በቀን ቀን ዝም ብለሽ ብር ምትግፊ ብር ምታነሺ ዝም ብለሽ ምታመጪ ይመስላችኋል። እንደዚህ ለፍተሽ ደክመሽ በወር ይሰጡኛል አይሰጡኝም። እዛ ላይ እቃ የሰበርን ከሆነ አንድ እቃ የተሰበረ ከሆነ የሱ እቃ ይቆረጣል። ልብስ ስንተኩስ ልብስ የተቃጠለ በሆነ የዛ ልብስ ይቆረጣል። ውሃ አትክልት ልናጠጣ ውሃ ከወጣን ሳናስበው ከፍተን ትተነው ወይ ስራ ልንሰራ አንዱ ስራ ብለን ማርቤት ገብተን እስከ ስንመጠንስ ውሃ ከፈሰሰ ውሃ ፈሰሰ ብሎ ይቆርጣሉ። እኛ ኮ ብዙ የአረባ ገሲቶች ብዙ ችግር አልፈን ብዙ ነገር አይተን ብዙ ነገር ችለነው ነው እስካሁን ድረስ የዚህ ያለ ነው ማለት ነው። እንደዛ ሁነን ያመጣ ነው ብር ለምንስ ምን አባቱ ፈልጎ ነው? እንደዚህ እያረጉ አምጭ እያሉ አምጭ እያሉ እነሱ የጠጡበት ያጨሱበት የቃሙበት ማለት ነው። እሺ አሁን እቺ እህታችን እንደዚህ እያደረገች እንዳት በመጨረሻው ሰዓት እንደገና እንደዛው ላኪ ያላት ብር ላኪ ያላት፣ እች ልጅ በእኛ ብር ስጡኝ አለችን፣ ብር ስጡን ብድር እሰጣችኋለሁ አለችኝ። ምን ሊያደርግልሽ ነው ስንላት፣ ወንድሜ እኮ ቤቱን ገና ነው አለ እንደገና መቶ ሃምሳ ሺህ ጨምር አለኝ። የእሱም የአሁን ገና ነው አለኝ አለች። እስቲ አንቺ ለማንኛውም አናት ቤቱን ፎቶ አንስቶ ይላክልሽ፣ አናት ፎቶ አንስቶ ይላክልሽ፣ እስቲ ቤትሽን እንየው። አናት በቃ እቺ ልጅ ምን የያዘች ሁሉ ምንም እንዳለ ነው ንቅምቅም አድርጋን ይላክችው ማለት ሄጂ። እንትን ልጁን ወንድምሽ ነው አደል ስንላታ፣ ወንድሜ ነው በቃ ፎቶ አንስተሽ ቤቱን ፎቶ አንስተ ላክልኝ በይው አናት እናንተ ብስሚላሂ እንደዚህ አይነት እውነት ጠላት ጠላትም እንደዚህ አይነት አይድረሰው ማለት ነው። እች ልጅ ትለዋለች። ምን ይላታል? ቆይ አሳይሻለሁ። እንደገና ምንድን ነው ትንሽ ብር ይጎላል። ሰውየው ብር እንትን ሳትጨርስልኝ አላ እንትን አልልህም። ይሄ መሬት የገዛው ሰውየው ማለት ነው አላሰራህም አለኝም አይላትም? ጨርሻለሁ ያላት ቤት ማለት ነው። ከዛ በኋላ እቺ ይሄ ሰውየው ምን ይላታል? ላኪ ብር ስትላት እችልጅ በቃ ኤላትም ወር ሳይሞላ በወርወር በወርወር በወርወር የላከች ነው። ይችልጅ ወር ሳይሞላ ብር አምጪ አላት፣ አውቆ ማለት ነው። የተንኮሉ ብዛት ማለት ነው። እንደ እኔ እኮ አሁን እኮ ወር አልሞላኝም የላኩት የላኩት እኮ ገና አሁን አስራ አምስት ቀን ነው። ሰዎች እኮ በአስራ አምስት ቀን ብር አይከፍሉኝም። አንዳንዴ በወርም በወር 15 ቀንም፣ በወርስ ወርስ ከሳምንትም የሚከፍሉኝ ጊዜ አለ። እንዴት እንደዚህ ትለኛለ ብለ ተናዳ አለቀሰች። ስታለቀስ ምን ይላታል? በቃ ብሩን ስላላክሽ ቤቱን ታውኩት፣ አይላትም ብሩን ስላላክሽ ቤቱን ታውኩት። እንዴት ያኔ ያ ሁሉም ብር አውጥቼ ያ ሁሉም ብዬ እየሰራሁት ነው ያልከኝ ይሄን ነው የጎደለብሽ እያልከኝ እንዴት እንደዚህ ትለኛለህ? ብላ እቺ ልጅ ፌንት ለቀቀች ማለት ነው። ፌንት ለቀቀች እውነት ታመመች። በጣም ነው የታመመችው። እዚህ ነው የምላችሁ ማለት ነው። እኔ ወላሂ፣ በነገራችን ላይ ቤተሰብ ግን ማለት ነው ትንሽ አስተሳሰብ የለውም። በተለይ በተለይ በወንዶች ይብስባቸዋል ማለት ነው። ወንድም የሚባል እህት ሩሩ ናት። እህት ታውቃለች። እህት እህት እንዴት እንደሆነ ታውቃለች። እንዴት እንደ እዚህ ሀገር እንዴት እንደምን ወንድ ልጅ ግን ደግሞ ማለት ነው ምንም የራሱ ብቻ በቃ የራሴ ብቻ ስጦኝ ብቻ፣ እንጂ አንቺን ልጅ ህይወትሽን ምሪ የራስሽን፣ እስቲ ትዳርሽን ያዥ ይበቃሻል፣ የሰው ሀገር ነኝና ይበቃሻል፣ የሰው ሀገር ይበቃሻል፣ ነኝና እስቲ ትዳርሽን ያዥ፣ አንቺን ፍሬሽን ያዥ፣ አንቺም እንደዚህ አይነት እስቲ ስሪ የሚል የሚል ወንድ የለም። ምንድነው ስልክ ላኪልኝ፣ ምንድን ነው ይሄን ጫማ አለቀብኝ ምንድን ነው ልብስ የለኝም፣ ምንድን ነው ዛሬ ጓደኛ ጋ ሊሄድ ነበረ፣ ምንም ነገር እጄ ላይ ኪሴ ባዶ ነው ሲል ያቺ እህቱ ከሆነች እንግዲህ፣ ያች እህትየው አንጀቷ እንግዲህ አይቻ አያስቸላትም ማለት ነው። ማንም ቢሆን አያችለው የእናታችሁ ልጅ እንግዲህ እንደዚህ ብሎ እንትን ሲላችሁ ማንም ሰው የሚያስችለው ሰው የለም። ይሉ ይሉ ኩለታ ይላክለታል ማለት ነው። ያ ግን እሱ ሄዶ ግን ምንድን ነው ይጠጣበታል ከሌላ ሴት ይጨፍርበታል እንደፈለገ ይሆንበታል እንደፈለገ ይዝናንበታል ማለት ነው አሁን እቺ ልጅ በቃ እሺ እንደዛ ካልክ እኔ ልምጣ አለችው ልምጣ ስትል እንዳትመጪ አሁን ኑሮ በጣም ውድ ነው እንዳትመጪ አዲስ አበባ ውስጥ ኑሮ ውድ ነው አያስቀምጥም መጥተሽም አትቀመጭም ስሪ ይላታል እሱ ምን ሊያረግበት ነው ብሩን ብሩን የእሷን የወሰደበት ብር ሊያገባበት ነው ያገባበት ልጅቷን አጭተዋል ማለት ነው። ሌላ ልጅ አጭተዋል፣ ሚስት አጭተዋል ማለት ነው። ከዛ ምንም መታቃት፣ ሚስትየው ንገራችሁ ማለት ነው። ምንም እችን ልጅ እዚህ ከመጣች እሱ ጓደኛ ይኑሮ አይኑሮ መታቃት፣ ልጅ አውሪያት ብሎ ስልክ ይሰጣታል። ልጁ ማለት ነው፣ ወንድሟ ማለት ነው። ከዛ ስልክ ሰጣትና አሁን ምን ልታደርጊ ትመጫለሽ አትላትም ገና ምንም የማታውቃት ልጅ ማለት ነው። የልጁ ሚስት የልጁ ጓደኛ የምትባለው ማለት ነው። አሁን ምን ልታረጊ ትመጫለሽ? አሁን አትምጪ። አሁን ምን ልታረጊ ነው የምትመጪ? ኢትዮጵያ ውስጥ እኮ በጣም ኑሮ ውድ ነው። በጣም ኑሮ እንትን ብለዋል፣ እሳት ላይ ነው የወጣው። አሁን አትምጪ፣ ቀስ ብለሽ ስሪ አለቻት። እንዴ እቺ አንቺ ማነሽ? ስትላት እኔ የወንድምሽ ጓደኛ ነኝ ስልክ ይሰጥቶኝ ነው የወንድምሽ ጓደኛ ነኝ። እነሱ ግን ሊጋቡ ነው፣ ገባችሁ? ሊጋቡበት ሷ ብር ማለት ነው። እዚህ ደምና ስንት ነገር እያየችበት ተፍታ የሰራችበት ምግቧ ስብሯን ማለት ነው። እና ወላሂ በጣም በጣም በጣም አሳፋሪ ነገር ብዙ ነገር አለ እላቸዋለሁ። ወላሂ እኔ በጣም አንዳንድ እህቶቻችን ተጠንቃቁ ማለት ነው። ቤተሰብ ምናምናለን ብላችሁ ቤተሰብ ናምናለን፣ ቤተሰብ ታማኝ ነው፣ ቤተሰብ ጥሩ ነው፣ ቤተሰብ አይበላንም ብላችሁ አትበሉ አትበሉ በተለይ ወንዶች ማለት ነው። ወንዶች ወንድም ወንድም ወንድም በጣም ነው እርግፍ አርጎ ሊበላችሁ ነው የሚፈልገው። መጥታችሁ ትዳራችሁን ይዛችሁ መጥታችሁ ቤተሰብ ጋ ሆናችሁ ቁጭ ብ ልትሉ አይፈልግም ማለት ነው። የሰው ሀገር ሰርታችሁ የሱ ስልክ፣ የሱ ልብስ፣ የሱ ብር፣ የኪሱ ብር ልትልኩለት ነው የሚፈልገው እንጂ እኔ እኔ አንቺ ቁጭ በይ እኔ ልሳ የሚላችሁ ወንድም የለም ማለት ነው። እና እኔ በዚች ልጅ ብዙ ነገር ተምሬ ያለው በእውነት ብዙ ነገር እላችኋለሁ። በጣም ነው ያሳዘነችኝ። እንጅት ነው የበላችኝ እላችኋለሁ እያለ እንቅልፍ አድራ እያለ እንቅልፍ የተኛች እንደዚህ አይነት ሲያደርጋት በጣም ነው ያሳዘነችኝ። እላችኋለሁ ቪዲዮውን አረዘምኩባችሁ። የእሷ ነገር ብዙም ተነግሮም አያልቅም ማለት ነው። እንግዲህ ሁላችሁም ሼር ላይክ አድርጉ ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ።